ውድ ቤተሰቦች ላይክ አንርሳ፣ ኮሜንት ሴክሽን ላይ ኮሜንት እንጻፍ። መልካም ቆይታ። እግዚአብሔርን እንዳቀጧቸው አለ። ለሁለቱም አንዳንድ ጌ ማስቀጣቸውን እንዳቀጧቸው አለ። እመቤቴን እመቤቴን ምን አይነት የተባረከ ሰው! የእኔ ደግሞ እግዚአብሔር ይመስገንና ቅጣቱ ሁላ መረጠልኝና አሳዘነች። እንዲህ በቃ ፍዝዝ ብላ አሳዘነች። ቅጣት ሁላ ተመረጠልሽ ሲሪ ሲሪ ግን ቆንጆ ቅጣት እውነት ያላ እንደውም አቀለልላት። ምን ድምፅሽ ያለ አይደለ። አሁን ለምሳሌ ቲክታክል ላይ ሲሰሪ ሊፕሲንግ ሊፕሲንግ ምናምን ያበሩናቸውና እንደዚህ ያርሽ ምናምን ምናምን ምናምን እኛ አስቦ ነበር ምን ትልልሻለሽ። ማቤት ነው እሷ ምን ትልልሻለሽ። ከዛ በኋላ ምናምን አርቤላት ማታ ነው

ገቡ የሆነ የሚባል አካውንት ማለት ነው። ዜሮ ዜሮ ፎሎወር፣ ዜሮ ፎሎዊንግ፣ ፌክ አካውንት ነው። ቤስሊ መጣና እናንተ የገጠር ልጆች መዝናኛ ብሎ ጽፎልናል። እናመሰግናለን።

ስሙ ነው መንግስት። አባይ አንድ ሰው ብቻ ነው መንግስት፣ መንግስቱ ነው መንጌ። ተዋ። ለአንተ ደግሞ፣ እሺ፣ ከበድ ያለ ቅጣት ነው ከበድ ይከብዳል። ዙሩ ከሯል። ሲጀምር ምን ሆናችሁ ነው እናንተ? ሀብቱ ኪንግ ነህ ትያለሽ ወይም ደግሞ ትጽፍ ያለሽ እዚህ ጋር ከሁለቱ አንዱ እንደ አንድ ቅጣት እሺ። ሁለተኛ ግድ ምታደስ አለ የለም፣ ቅጣቸው ግድ የለም። አንድ ቅጭ እና እስከዛ አስብበታለሁ። አብዱ ኪንግ ነህ፣ አብዱ ኪንግ ነህ፣ አብዱ ኪንግ ነህ፣ ትችላለህ። አብዱ ኪንግ ነህ። አረጋጅ ማቴ ነው። ቆይ ቆይ፣ ሀብቱ ነው ያልኩኝ። ሀብቱ ሀብቱ ሀብቱ በቃ ሀብቱ ኪንግ ነህ፣ ሀብቱ ኪንግ ነህ፣ ሀብቱ ኪንግ ነህ። በጣም ትችላለህ፣ ትለያለህ። ሀብቱ ኪንግ ነህ፣ ሀብቱ ኪንግ ነህ፣ ሀብቱ ኪንግ ነህ፣ ሀብቱ ኪንግ ነህ። አንተ ትችላለህ። በቃ ንጉስነት። ሀብቱ ኪንግ ነህ። ያው ሦስተኛውን ነገር ደብል በቃ

ቅጣታ ነገር የሚቆንጆ ውድ ቤተሰቦች ላይክ አንርሳ፣ ኮሜንት ሴክሽን ላይ ኮሜንት እንጻፍ። መልካም ቆይታ። አንደኛ ቅጣት ቦርጫ ሆዳችሁትና ከኋላ ጨርቅ ትከቱና ትጨፍራላችሁ ዘፈን ተከፍቶላችሁ። ሁለተኛ ቅጣት ኤፌክት ትቀይሩና የራንሰምና የደባሪት በግ ነን እያላችሁ እንበትላላችሁ አስር ጊዜ ሶስት ያ ቅጣት ደግሞ ተንበርክካችሁ ታዴ ኪንግነህ የእኛ ፋሚሊ አይችልም ብላችሁ ትቀብሩታላችሁ። የእናንተን ፋሚሊ የእኛ ፋሚሊ ሚሊ ታሞቱታላችሁ። ታዴን ኪንግ አሁን ከቀስቴ እንጀምራለን። ቆይ በየተራ ቀስቴ የማንበግ ነህ? አሁን ቅጣታችሁን ተቀብር በሌልኛም ሳይእሺ ይኸው በሉ ጀምሩ። እሺ ቀስቴ የማንበግ ነህ? የማንበግ ነህ? ሌላ ቅጣ የራንተ ምና የደንባሪት በግ ነኝ እያልክ በ ነው የምፈልገው

ላይ ሁለተኛ ቅጣት ምን ይሁን? ደንባይት ንገራችሁ ሁለተኛ ቅጣት አስር ጊዜ መሬት ላይ መንከባለል እቀጣለሁ፣ እቀጣለሁ፣ ቀጣለሁ፣ ቀጣለሁ ይለን። በቃ ደህና ደሩ እንቅልፍ ይመቷል።